ጀቃላ ማለት ሰርቶ የሚበላ እጅግ በጣም ጠንካራና ጀግና ማለት ነው። ጀቃላ ሴቶች የሚባሉት ለቤተሰቦቻቸው አሳልፎ ለራሳቸው እንዲያልፍላቸው አድርገው ተመሳሳይ ፊት አይተው ሰለቸን ደከመን ሳይሉ እጅግ በጣም የተደሰትኩበት ነገር ነበረ። አዩና ቡኒን እጇን የፊጥኝ አስራቸው ወደኋላ ማለት ነው። የሱመያ ትልቅ ተግባር እጅግ በጣም ደስ የሚል ነገር ቡኒና አዩን ወደኋላ የፊጥኛ አስራ ስራ ማለት ነው። ቡኒማ እንደዛ እንትን ስትል ሽንቷን ያየ ነው። እንደም እንደውም ሳስበው ካካራሱ ሳይኖር አይቀርም። የምሬን እምላቸው እንደዛ ሽንታቸውን አሸንቻ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበል። እጅግ በጣም ሱመያ ጀግና ነች ንግስት ነች የምትሉበት ምክንያት ደግሞ ይሄ ነው። በተግባር አሳየች አሳየች ምን አለበት። የዛን ሰዓት እኔንም ጠርሰሽ ቢሆን እንዴት እንደምናደርጋቸው ነበር የነበር ማቀው እንደፎከርኩት። ደስ ያለኝ ነገር ደግሞ ሰርቶልናል ሲጀምር ጀግና ነች እንደዛ ዠቃላ ገረመሌ ቡሪ ጂኒጃንካ ስትውል የነበራችሁት ማለት ነው። ሁለትሽንም እንደዚህ ዘቅዝቃ በርበሬ ማጠን እንደምትችል ፣ ምክንያቱም እንደናንተ አታወራም፣ ተግባር ነው። ይሄንን ማድረጓ ደግሞ ማለት ነው ጀግና መሆኗን እወቁ። አለበለዚያማ እኔ ኖሬ ቢሆን ምን እንደሚፈጠር እኔ ነበር የማውቀው። ምን አለ ሱመያ ያን ሰዓት በጠራሽ እድሉን አንቺ ብቻ ስታጣጥም እኔም ባጣጥም። ለነገሩ ባንቺ ረክቻለሁ፣ በጣም ነው ከልብ የማመሰግነው። ደስ ብሎኛል። ጀቃላ ማለት ምን ማለት እንደሆነ እወቁ። ይህንን በደንብ እወቁ፣ ተማሩበት። ደቃላ ማለት ሰርቶ የሚበላ እጅግ በጣም ጠንካራና ጀግና ማለት ነው። ጀቃላ ሴቶች የሚባሉት ለቤተሰቦቻቸው አሳልፈው ለራሳቸው እንዲያልፍላቸው አድርገው ተመሳሳይ ፊት አይተው ሰለቸን ደከመን ሳይሉ ጥረው ግረው አንድ ሰው ሲታመም የኢትዮጵያ ሰው ማንነቱን ሳይጠየቁ መዋጮ ላይ ቀድሞ የሚደርሱ ጀቃሎች ናቸው። በደንብ ወቁ። የጀቃላ ትርጉም ማለት ነው። ጀቃላ እናቷን በማውራት ሳይሆን በተግባር ደግሞ ሽንትሽን አሸናችሽ ቃላ ማለት ይች ነች ቃላ ማለት እናቷን የምትረዳነች እሺ እንደዚህ ከፈለገች ደግሞ ሽንትሽንም ታሸናለች ረም ሳይኖር አይቀርም እኔ እጅግ በጣም ነው የተደሰትኩት ቃላት ራሱ የለኝም ቃላት የለኝም ይህንን የምናገርበት እንደዚህ ነው ብዬ የማወራበት ቃላት የለኝም ምክንያቱም መጀመሪያ የምተማመንባት አለው ለዚህ ነው የማታወራው ምላሽ የማትሰጥው በተግባር ተግባር ማለት ይሄ ነው ዳግመኛ ጀቃላ የሚለው አፋችሁ ላይ ራሱ ከተነሳ ያቺ ፊት ጥኝ ነው ትይዝ የምትላችሁ የፊት ጥኝ ማለት ነው። እንግዲህ ዛሬ እጅግ በጣም የሚያስደነግጥ ነገር ሰምቼ ከእንቅልፌ እንደተነሳው ጥሩ ዜና አልሰማሁም። ምንድነው ካላችሁን የሱመያን ልጅ ጀሚላን ጠፍታለች። የጠፋችበት ምክንያት ደግሞ አንዋር ነው ተብሏል። አንዋር ያለበትን ያልገባሁበት ነገር የለም። ግን እኔ ከአንዋር በፊት ወሬውን ከሰማ በኋላ የጠረጠርኩት አዩን ነው። አዩን እስከ ጥግ ድረስ አስክጃታለሁ። በጣም ከፍተኛ ነገር ነበር። ቪዲዮ አልተቀረጸም እንጂ ብታዩት ሌላ ታምር ፈጥሬ ነበረ። ያንን ነገርም ሁሉ ሆኖ አኗርጋን እንዳለች ሰምቻለሁ። ያደረገው ነገር ደግሞ በማይሆን አቅጣጫ ነው፣ በማይሆን ነገር ነው። መጀመሪያም ይሄንን ነገር እንደሰማች ሱመያ ብትደውልልኝ ለእኔ ጥሩ ነበር። ግን አዳማ ከመጣች በኋላ እኔ ደወለችልኝ። ነገሮቹ ሁሉ ውስብስብ ከሆኑ በኋላ ነው ሱመያን ያገኙዋት ቢሆንም ግን ከዛ በኋላ የተፈጠረው ነገር ምንድነው? አንዋር አንዋር ማለት ደግሞ የሰሄድ ወንድም ነው። የሰሄድ ወንድም ጋ ነው ያለችው። ከሱመያ ጋ ዞረን እየፈለግን ነው። እኔ ብቻዬን ነው እዛ ጋ። በጣም ደንግጣም ጥሩ ስሜት ላይ ስላልሆነች እዛ ጋ ቁጭ ብላለች። ሙክታርም አብሮኝ ነው ያለው። ደስታውን አጣጥሜ ሳልጨርስ ይሄንን ዜና ስሰማ እጅግ በጣም ነው የከፋኝ። ደሞ ማለት ነው ይሄንን ነገር ወይኔ ለማንኛውም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ጥሩ ስሜት ላይ ሳሎን ነው እናንተ ማወቅ አለባችሁ ብዬ ነው ይህን ቪዲዮ የሰራውላችሁ። ሱመያም ስለከፋት ወደ እሷ ሄጄ ማፈላለጋችን እንቀጥላለን ያለውን ነገር እናሳውቃችኋለን። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ አሁን በተፈጠረው ነገር ደግሞ ምን እንዳለ የማቀርብላችሁ ይሆናል። ተከታተሉን።